የጣሊያን መንግስት በአድዋ ድል የደረሰበትን ሽንፈት ለመበቀል በፋሽስት አገዛዙ ከ40 ዓመታት በኋላ ኢትዮጵያን የወረረበት፣ ሆኖም በጥንታዊት ኢትዮጵያ አርበኞች የአምስት ዓመታት መራር ተጋድሎ ተሸንፎ የወጣበት 84ኛው የድል በዓል ዛሬ ሚያዝያ 27 ቀን 2017 ዓ.ም አዲስ አበባ አራት ኪሎ በሚገኘው የጥንታዊት አርበኞች መታሰቢያ ኃውልት ስር ተከብሯል። ሁሉ ነገር አለን። ያጣነው አንድነትና ፍቅርን ብቻ ነው እና ያንን በምን አሸንፈን ያጣነውን አሸንፈን ማግኘት የምንችልበትን እና ከድህነት ራሳችን የምናላቅቅበትን ሀገራችን ሙሉ ሀብት አላት፣ የሰው ኃይል አላት። ያንን ግን በስራ አንዱ አንዱን በመግፋት የሚያልፈውን ጊዜ በስራ ብናሳልፈው፣ ሌሎች የደረሱበትን ቦታ የማንደርስበት ምንም ምክንያት የለም ነው የምለው። ወጣቱ ደግሞ የአገራዊ ኢትዮጵያዊነትን ስሜት በውስጡ ማላበስ አለበት። በውስጡ የኢትዮጵያዊነት መንፈስ ከሌለው ዋጋ የለም። ፋሽስት የጣሊያን መንግስት በ929 ዓ ም የኢትዮጵያን ሰንደቅ ዓላማ ወርዶ የራሱን ባንዲራ በሰቀለበት በአምስት ዓመቱ ግን ባንዲራ ወርዶ የኢትዮጵያ ሰንደቅ ዓላማ ዳግም በ933 ዓ ም በክብር ተሰቅሏል። በዛሬው ስነ ስርዓት ላይ ተገኝተው ንግግር ያደረጉት የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ይህ የአርበኞች ድል ክብረ በዓል ፋሽዝምና ቀኝ ገዥነት የተሸነፉበት ነው ብለዋል። ከጀግኖች አባቶቻችንና እናቶቻችን የተገነዘብነው ነው። ለጸረ ፋሽስት ተጋድሎ በቁርጠኝነት የተመሙት የተጓዙት አያሌ ኢትዮጵያውያን አሸናፊ መሆናቸው፣ አባቶቻችን የተደበደቡበት ያለቁበት ጣሊያን ፋሽስት ደግሞ ከዚህ ሀገር ያጠፉበት ታሪክ ስለሆነ ለልጆቻችን እያስተለፍለፍን ለጉሮ ቤትም ሆነ ለራስ እያስተማርክ መሄድ ብቻ ነው። አጠናከር አርበኝነት በውጋ ብቻ ሳይሆን ወጣቶችን በማበርታት ሽማግሎች ጋር በመመካከር ታዋቱ፣ ሌላ አቅም ቢያንሰም በጉልበታቸው ወደፊት አንድ ነገር ቢመጣ በአቅማችን ለዛሬ ኢትዮጵያ ያበቁን አባቶች ብዙ ክፍያ የከፈሉባት ነች እና ያንን አክባሪ መሆን አለብን። እኛ ጥቁሮች ነን። የትም ዓለም ስንሄድ አፍሪካዊ ነው ስማችን። አገራችን ውስጥ ግን እከሌ እከሌ እያለን የምንከፋፍለውን በሽታ ከውስጣችን አውጥተን መጣል አለብን። ርዕሰ ብሔር ታየን ጨምሮ ሌሎች ባለሥልጣናት አርበኞችን የሚዘክር የአበባ ጉንጉን አስቀምጠዋል። በሥነ ሥርዓቱ ላይ ሕፃናትና ታዳጊዎች በህብር ዝማሬ፣ አርበኞችና የአርበኞች ቤተሰቦች በልዩ ልዩ አልባሳትና ሜዳሊያዎች ተውበው፣ የተለያዩ ሀገራት አምባሳደሮችም ሀገሮቻቸውን ወክለው በሥነ ሥርዓቱ ላይ ታድመዋል።